ሰዎች የምታውቃቸውን ሁሉንም እንድትባርካቸው እንለምናለን። ፈቃድ ይሆንልን። የተወደዱ ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የተወደዱ የሀገረ ስብከታችን ዋና ስራ አስኪያጅ ጋዴቀ ስልጣናት አባ ዮሴፍ ደስታ፣ የተወደዱ የደብሩ አስተዳዳሪ መላከ ኃይል አቆሞ አባ ገብረ እግዚአብሔር የተወደዱ መጋቢ ምስጢራት ነቃተ፣ ሌሎቻችሁም አሁን በዚህ ያላችሁ አባቶች፣ ካህናት፣ ዲያቆናት፣ ደቀ መዛሙርት፣ የተወደዳችሁ ከሩቅ ከአዲስ አበባ ለዚህ አገልግሎት የመጣችሁ ልዩ ልዩ ባለሙያዎች፣ የተወደዳችሁ አባቶች፣ እናቶች፣ እህቶች ሁላቸሁን በልዑል እግዚአብሔር ስም እንደምን ዋላችሁ። ይወላለሁ እኔ በስት እግዚአብሔር ያውቃቸዋል። እና እግዚአብሔር ከእናንተ ጋር ይሁን። ሀሳቤን ለመግለጽ አንድ የቅዱስ ጳውሎስን መልእክት እሱን አውጥቼ አንብቤ ሀሳቤን እቋጫ። አለሆን ዋብዙሁ ገቢረ ሰና ይላል ሀዋርያው ቅዱስ ጳውሎስ በጎ ስራ መልካም ስራ አብዙ ጉዴራ። አንደኛ ኦሮንቶስ ምዕራፍ 15 ቁጥር 57 እስከ 58 ያለው የመጨረሻው ኃይለ ቃል ነው ማለት ነው። ስለዚህ የተወደዳችሁ ወንድሞቼ ሆይ ይላል። እንግዲህ ይህ ቃል በዚያን ጊዜ የነበሩትን አሁን ደግሞ አሁን ያላችሁትን የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና፣ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። ድካማችሁ የታሰራችሁለት፣ የተንገላታችሁለት፣ የታማችሁለት በቃ በየአይነቱ ስንቱ ቆጥሮ አለ። ዋናው ድካማችሁ የሚለውን ሁላችሁም ለየራሳችሁ ሰዱት። ከንቱ እንዳይሆን አውቃችኋልና የደከማችሁት ለከንቱ አይደለም። የደከማችሁት ከተወሰኑ ግለሰቦች ወይም አባቶች ዋጋ ለማግኘት ሳይሆን ዋጋው የታመነ በቃል ኪዳን የተደገፈ በቅዱስ መጽሐፍ የተጻፈ የእግዚአብሔር ዋጋ ነው እና እሱን አውቃችኋልና ነው የሚለው። እሱን አውቃችኋልና ምንድን ነው የሚለው? የምትደላደሉ፣ የማትነቃነቁም የጌታም ስራ ሁልጊዜ የሚበዛላችሁ ሆኖ የምትደላደሉ፣ የማትነቃነቁ የጌታ ስራ ደግሞ ሁል ጊዜ የሚበዛላችሁ ሆኖ ይላል። ካስታውሱ እንደሆነ ትናንትና ያነበበ ነው ወንጌል ትዝ ይላችኋል። እስቲ የሚያስታውሰኝ እንደው ከሜመና ከዚህ ከእናንተ ሁሉ የት ላይ ነበር ያነበብ ነው መጀመሪያ? በጸሎተ ወንጌል ላይ ከፈት ነው አይደለም። ጊዜ ለመጠቀም የማቴዎስ ወንጌል ምዕራፍ ሰባት መጨረሻው ቁጥር ላይ ያለው ነው። አንቀጸ ብፁዓን ከቁጥር አምስት ጀምሮ ከምዕራፍ አምስት ጀምሮ ምዕራፍ አምስትም ምዕራፍ ስድስትም ምዕራፍ ሰባትም እነዚህ ሶስቱ ምዕራፎች አንቀጸ ብፁዓን ይባላሉ። የአንድ ቀን ትምህርት ናቸው እና መጨረሻ ላይ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በተደላደለ መሬት ላይ በጭንጫ ላይ የሰራ ብለሰውን ይመስላል እና ቤቱን ሰርቶ ከፈጸመ በኋላ ያው ተፈጥሮ ሂደት ነው እና ነፋስ ነፈሰ፣ ዝናም ዝነመ፣ ጎርፍ ጎረፈ። እነዚህ ሶስቱም፣ ነፋሱም፣ ዝናቡም፣ ጎርፉም ያንን ቤት ገፋው። በአለት ላይ ስለተመሰረተ አልወደቀም ይላል። ስለዚህ በየዘመኑ ለእኛ እንዲያው ምናልባት እንደ ከመከራው ጽናትም ከምኑም ከምኑም እንዲያው በዚህ ዘመን ብቻ ያለ እየመሰለን ነው እንጂ በየዘመኑ እንደዚህ ያለ ነገር አለ። እንዲሁ ለእኛ የማይገለጽል በደንብ ካስተዋል ነው ግን ከራሱ ከጌታችን ከደረሰበት ስለ እኛ ከታገሰው መከራ መማር እንችላለን። ከሐዋርያት መከራ መማር እንችላለን። ከሰማይታት መከራ መማር እንችላለን። ሐዋርያው ቅዱስ ጳውሎስም እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ። ውብ ይህ ሁሉ ትምህርት ሊሆነን ይገባል። እና ስለዚህ እንደ ዋናው ነገር የጌታ ስራ ወደሚለው የምትደላደሉ ያ የምንድነው ድካማችሁ ከንቱ እንዳይሆን አውቃቸኋል ና ስለዚህ በድካማችሁ ሁሉም የምትደላደሉ ሁኖ የማትነቃነቁ ሁኖ ሁልጊዜ የጌታ ስራ ይብዛላችሁ የጌታ ስራ በሰላም ጊዜ አይደለም በመከራ ጊዜ የሚሰራ ነው ለዚህ ነዋርያው በጊዜውም አለጊዜውም ጊዜውም ቃሉን ያሉ በጊዜው ያው ምናልባት በሰላም ጊዜ ሊሆን ይችላል። አለ ጊዜው ደግሞ ሰላም በጠፋበት ጊዜ፣ መከራ በበዛበት ጊዜ የሐዋርያትን ጊዜ እንዲ እስቲ እናስታውሰ ወይም እንዲ ይህንን ሶስት መቶውን ዘመን ስናስታውሰው በአዋጅ መብቷ የተገፈፈበት ጊዜ እኮ ነበር። ያ ጊዜ ቀላል ጊዜ እኮ አይደለም። በአዋጅ ንብረት ማፍራት የማይችሉበት ጊዜ ነበር እኮ ተገልጠው በገሃድ መመላለስ፣ የአሁኑን ጊዜ እንኳ ማመሳሰል በጣም ይከብዳል። እንደዚህ ያለ ጊዜ እኮ ነበረ። በጣም በግብ ምድር እስከሚኖሩ ጊዜ በዋሻ ለመኖር እስከሚገደሉ ጊዜ ድረስ በጣም በጣም ጭንቅ ነበር። ነገር ግን ከዕለት ወደ ዕለት እግዚአብሔር ከእነሱ ጋር ስለነበረ ጌታ ኢየሱስ የተናገረው ቃሉ እለት እለት ይፈጸምላቸው ስለነበረ በመንፈስ ቅዱስ ያንን ሁሉ ረግጠው ያለ ጦር መሳሪያ፣ ያለ ፈረስ፣ እንዲያውም ያለ ጫማ፣ ያለ በትር፣ ያለ ስንቅ ተጉዞ ተጉዞ በአጽናፈ ዓለም ያንን ኃያሉን የሮምን መንግስት መደምሰፍ ይህ እንደ ቀላል የሚታይ ነው። ነ የኛማ ከእነሱ ጋር ሲነጻጸር እውነት ለመናገር ኢምንት ነው፣ በጣም ኢምንት ነው ወንድሞች። ቅድም ስትጠቃቅሱ እንደው የቅዱስ ጳውሎስን ቃል እንደው አደራ ለማለት ፈልጌ የጠቀሳችሁት ነገር ኢምንት ነው፣ ይሄ ኢምንት ነው። ለእኛም እኮ ለእናንተ ምናልባት አልባት ባይታያችሁ ነው እንጂ እኮ እኛም እኮ ልጅ ፈተና አለብን። ምናልባት አላያችሁልን ይሆናል እኛም አውጥተን መናገር አልቻልን ይሆናል እንጂ ችግር እኮ አለ በሁሉም ቦታ። እና እግዚአብሔር እኛንም ባለንበት እናንተንም በተሰጣችሁ ባላችሁበት የእግዚአብሔር ስራ ነው እና እንዲበዛለን የምትደላደሉ የማትነቃነቁ ሆኖ የሚለውን እንደው የእግዚአብሔር ቃል ነው እና እንደ መመሪያ አድርጋችሁ እንድትወስዱት አደራ ለማለት ነው። አበዛው፣ ይቅርታ። እግዚአብሔር ይባርካችሁ። ተፈጽሞ ለማየት ያብቃል። የእግዚአብሔር ፈቃድ ነው እና ተጀምሮ አለና እግዚአብሔር ያስጀምረው እንደሚያስፈጽም እናምናለንና ከፍጻሜው ለመድረስ ያብቃል። በዚህ አገልግሎት በእውነት ከሩቅ ሀገር ከአሜሪካ፣ ከአውሮፓ፣ ከአፍሪካ፣ ከሌላው አገር የተሳተፉትን ከኢትዮጵያ፣ ከዚህ ከከተማችንም፣ ከአዲስ አበባ፣ ከልዩ ልዩ ከተሞች ሌላው ቀርቶ ከእኛ እምነት ውጭ ያሉት ሙስሊሞቹ ሳይቀር እነዚህን ሁሉ እግዚአብሔር ያያቸዋልና እግዚአብሔር የሰጣችሁትን ስጦታ ሁሉ የሰው ስራው የማይዘነጋው እግዚአብሔር ዋጋችሁን እጥፍ አድርጎ እንዲሰጣችሁ ፈቃዱ ይሁንልን። ሁሉ በላይ በሆነችው በእናታችን በመቤታችን በቅዱስ ማርያም በረከት ሁላችሁንም የባርካችሁ ጸጋዋን ክብሯን በረከቷን ያብዛላችሁ እጥፍ ድርብ ያደርግላችሁ። እስከዚህ ሰዓት የጠበቀን አምላካችን የተመሰገነ ይሁን። በጸሎት ት እንዳያ እንዳይመስል፣ እኛ ሁን ለመሄድ ለእኛ ብቻ ነው ጸሎት የምናደርገው እንጂ የእናንተ ስራ ይቀጥላል። የእናንተ ስራ እየገደብን አይደለም። ስለዚህ እንደው ሀሳባችንን የነበረውን ጊዜ እኛም ደግሞ ነገ ተጓዦች ነን። ተጓዦች ስለሆነ ትንሽ ማረፍ ስላለብን ነው እ እንግዲህ ስድስት ሰዓት ይኖራል። ከዚህ በኋላ አንድ ሁለት ሰዓት ሁንቆይ ነበር እና ለማንኛውም እናንተ ጥቆያላችሁ፣ ሁላችሁም የእኛን ግን በእኛ በኩል ያለውን ነው። አቡነ ዘ ሰማያት ሰማያትን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንዲሆነች እንዲሁ በምድር ትሁን የለተንጀራችን ስጠን ዛሬ በደላችንን በለን እኛ የበደሉን ይቅር እንደምንል ቤቱ ወደ ፈሰራማ አታግባ ከክፉ አድነን እንጂ መንግስት ያንትናትና ሀይ ምስጋና ለዘላለሙ አሚን። በቤታችን ቅድስ ድንግል ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳቤች ድንግል ነሽ፣ በስጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከወዳጅታችን ከኢየሱስ ክርስቶስ ዘንድ ይቅርታ አለምኝልን ሀገታችን ያስተሰረልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትም ለዘላለሙ አሜን ላችን የሚተሰባሰብ ነው ለቤተ ክርስቲያን ግብ ነውና ይህንን ፕሮግራም በመላው ዓለም እየተከታተላችሁ የምትገኙ ኦርቶዶክሳውያን እንዲሁም የእናት ዓለም ጎንደር ልጆች የሆናችሁ በመላው ዓለም የምትገኙ የቤተ ክርስቲያናችን ልጆች የሐመረ ብርሃን ቅድስት ማርያምን በማሰብ ደብረ ምጥማቅን በማሰብ የበኩላችሁም አስተዋጽኦ እንድታደርጉ እኔም በበኩሌ በፊታችሁ ቆሜ እየተማጸምኩኝ፣ አብረን እንዘምራለን። እረኛዬ መተማመኛዬ ጠባቂ ያለኝ ክርስቶስ መቼም የማይተወኝ እያልን አብረን እንዘምራለን። ረኛ የሚዲያ ላይ እንደምታውቁት ይህን ዝማሬ ቁጥር ሶስት ዝማሬ ነው ለቅቄላችኋለሁ። በመላው ዓለም ሁላችሁም እንደምታውቁት ይህን ዝማሬን አብረን በመንፈስ ሆነን አብረን እንዘምራለን።